ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በቂ ውሃ እየጠጣችሁ ካልሆነ ሰውነታችሁ የሚያሳያችሁን ምልክቶች ይሆናል። እንግዲህ በተለይ ብዙ ሰው አሁን ብዙ ጊዜ ከተለያዩ ነገሮች ጋር ተያይዞ በቂ ውሃ ጠጡ፣ በቂ ውሃ ውሰዱ አንድ ሰው በቀን እስከ ሁለት ሊትር ውሃ መውሰድ አለበት፣ እንደዚህ እየተባሉ የሚነገሩ ነገሮች አሉ። ነገር ግን ብዙ ሰው ሰውነቱ ላይ የፈሳሽ እጥረት በተለይ የውሃ እጥረት አለ የለም የሚለውን የማወቅ ነገሮች የሉም። ስለዚህ በተለይ አሁን የምነግራችሁ ምልክቶች ሰውነታችሁ ላይ የምታዩ ከሆነ ሰውነታችሁ የውሃ እጥረት እንዳለበትና በቂ ውሃ መጠጣት በቂ ፈሳሽ መውሰድ እንዳለባችሁ እየጠቆማችሁ እያሳያችሁ እንደሆነ ማወቅ አለባችሁ። ስለዚህ እንዴት ይህንንስ ችግር መቅረፍ እንችላለን? ሰውነታችን ላይ የውሃ እጥረት አለ ወይ? አንድ ሰው በቀን ምን ያህል ውሃ መውሰድ አለበት? በአጠቃላይ ከዚህ ከውሃ ጋር ተያይዞ እስቲ ማወቅ ያለባችሁን መሰረታዊ ሀሳቦች እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ እያደርጋችሁ ደግሞ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ሰውነት የውሃ እጥረት በተለይ ሲኖረው በቂ ውሃ እየጠጣችሁ ካልሆነ የሚያሳየው መጀመሪያ ከላይ ከቆዳችሁ ጀምሮ የሚያሳየው ምልክት ነው። በተለይ ቆዳ ላይ የውሃ እጥረት እንዳለ በግላጭ የሚያሳዩ ለምሳሌ የቆዳ መድረቅ፣ ብጉር በተደጋጋሚ ማስቸገር፣ ይሄ ቆዳ ላይ በተለይ የሚታዩ ቀላል ግልጽ ምልክቶች አሉ። ቆዳችሁን ስትመለከቱት በጣም የሚደርቅ ከሆነ ይሄ ወዙን እያጣ የሚሄድ ከሆነ ቆዳ በተፈጥሮ የራሱ የሆነ ወዝ አለው። ልስላሴ ያለው ጥንካሬ ያለው ጤናማ ቆዳ መለያዎች አሉት። ነገር ግን ከእለት እለት በተለይ ቆዳችሁ በጣም ነጭ እየሆነ ድርቅ እያለ የምትቸገሩ ከሆነ እንደዚህ አይነት ከድርቀት ጋር ተያይዞ ችግር ካለ ቆዳችሁ ላይ የውሃ እጥረት ይሆናል። በቀኑስ ምን ያህል ውሃ እጠጣለሁ ብላችሁ ራሳችሁን ማየት አለባችሁ። ድርቀት ብቻ ሳይሆን በቆዳ ላይ የሚመጡ እንደ ቡግር ያሉ ሽፍታ ያሉ እንደዚህ አይነት ችግሮች አንደኛው መነሻው የውሃ እጥረት ነው። ምክንያቱም በቂ ፈሳሽ የማትወስዱ ከሆነ በላብ በተለያዩ መንገዶች ከቆዳችሁ መወገድ የነበረባቸው ቆሻሾች እዛው ቆዳችሁ ላይ እየተለጠፈ ስለሚቀር እነዛ በቀላሉ ባክቴሪያ ይፈጥራሉ። በቆዳችሁ ላይ ቡግር፣ ሽፍታና መሰል ይሄ የቆዳ ችግሮችን ያመጣል። ስለዚህ አንደኛ የውሃ እጥረት ሲኖር ከቆዳ ጋር የተያያዙ ችግሮች ይኖራሉ ማለት ነው። ሌላኛው ደግሞ የውሃ እጥረት እንዳለባችሁ ጠቋሚ ለምሳሌ መጥፎ የአፍጠረን እዚህ አፋችሁ ከንፈራችሁ አካባቢ የሚፈጠሩ የከንፈር ድርቀት መላላጥ እንደዚህ አይነት ነገሮች ናቸው። በተለይ የውሃ እጥረት ሲኖር መጥፎ የአፍጠረን በከፍተኛ ሁኔታ ይከሰታል። ምክንያቱም የምራቅ እጥረት ይከሰታል ተያይዞ አፋችሁ ድርቅ ስለሚል በቂ ፈሳሽ በቂ ምራቅ አፋችሁ ስር ስለማይኖር ይሄ በአፋችሁ ስር የሚፈጠረው ድርቀት በራሱ መጥፎ ባክቴሪያ ውስጥ በአፋችሁ ስር ያሉ ይሄ ለመጥፎ ጠረን የሚያጋልጡ ባክቴሪያዎች በጣም እየጨመሩ ይሄዳሉ። ይሄ ለመጥፎ የአፍ ጠረን ያጋልጣቸዋል። እሱ ብቻ ሳይሆን ከውሃ እጥረት የመጣ ከሆነ ከንፈራችሁም ድርቅርቅ የማለት የመላላጥ የመሰነጣጠቅ ባህሪን ያሳያል። አሁን እንደ ኖርማል ለስላሳ ጤናማ ከንፈር አይሆንም። ይሄ ከንፈራችሁ አካባቢ ያሉ ቆዳዎች በጣም የመላላጥ የመድረቅ እንደዚህ አይነት ነገሮች ይኖራሉ ማለት ነው። ስለዚህ ይሄ አፍ አካባቢያችሁ ስትመለከቱ መጥፋ ያፍጠረን የአፍ መድረቅ መላላጥ፣ ይሄ ከንፈር መቁሰል እንዲህ እንዲህ አይነት ነገሮች ካሉ የውሃ እጥረት እንዳለ ሰውነታችሁ እየጠቀማችሁ እየጠቆማችሁ እንደሆነ ማወቅ አለባችሁ። ሌላኛው ተደጋጋሚ ራስ ምታት ነው። እንግዲህ ሰውነት የፈሳሽ እጥረት በሚኖርበት ጊዜ በቂ ውሃ የማይኖርበት ጊዜ በተለይ ወደ አንጎላችሁ የሚሄደው የደም ፍሰት በከፍተኛ ሁኔታ ይቀንሳል። ይሄ በአጠቃላይ ሰውነታችሁ ላይ ችግር ይፈጠራል። ከእነዚህ ታዲያ አንዱ ተደጋጋሚ ራስ ምታት እንዲፈጠርባችሁ ማድረግ ነው። በተለይ ምክንያቱን በማታውቁት ሁኔታ በውሏችሁ ስር ተደጋጋሚ ራስ ምታት የሚያስቸግራችሁ ከሆነ ራስ ምታት ከበርካታ ህመሞች ጋር ተያይዞ ይነሳል። እሱ ራሱን ችሎ በምርመራ የሚታወቅ ነገር ነው። ነገር ግን በተለይ በተለይ ደግሞ ከውሃ እጥረት የመጣ ከሆነ ይሄ ከላይ ያየናቸውን ምልክቶች እያሳየ እንደ ተጨማሪ ሊሆን ይችላል ራስ ምታቱ ለምሳሌ ቆዳችሁ እየደረቀ ከንፈራችሁ ድርቅርቅ እያለ በተጨማሪ ራስ ምታት ተደጋጋሚ የሚያስቸግራችሁ ከሆነ ይሄ ከፈሳሽ እንደመጣ መለያ ይሆናችኋል ነገር ግን የውሃ እጥረት ሲኖርባችሁ ራስ ምታትም አብሮ ይኖረዋል። ሌላው ድካም ወይንም ይሄ የአቅም ማነስ ነው እንግዲህ ሰውነታችሁ እያንዳንዱ የሰውነታችሁ ክፍሎች ስራቸውን በአግባቡ ለመስራት በቂ ውሃ ይፈልጋሉ በቂ ፈሳሽ ይፈልጋሉ ሰውነት ላይ ጤናማ የደም ዝውውር እንዲኖር ያስፈልጋል። ታዲያ የውሃ እጥረት በሚኖርበት ጊዜ እያንዳንዱ የሰውነታችሁ ክፍሎች ስራቸውን በአግባቡ በጤናማ መንገድ መስራት አይችሉም። ይሄ ደግሞ ምን ያመጣል ሰውነት ላይ ከፍተኛ ድካም፣ መዛል ይህን ያህል ሚያደክም ነገር ሳታደርጉ ሚያደክም ስራ ሳትሰሩ፣ ነገር ግን ከእንቅልፍ ስትነቁ፣ በተለይ በተለይ ይሄ ከውሃ እጥረት የሚመጣ የአቅም ማነስ። ዋታውን ተኝታችሁ ከእንቅልፋችሁ ስትነቁ፣ በጣም ሰውነት የመዛል ከፍተኛ ድካሙስ መግባት፣ አቅም ማነስ፣ እንዲህ እንዲህ አይነት ነገሮች ይፈጠራል። ይሄ ከውሃ እጥረት ጋር ተያይዞ የሚመጣ ነው። ሌላው የሆድ ድርቀት ነው። እንግዲህ እንዳልኳችሁ የውሃ እጥረት ሲኖር እያንዳንዱ የሰውነት ክፍሎቻችሁ ላይ ስራቸው ይስተጓጎላል። ከነዚህ አንዱ ምንድን ነው? አንጀታችሁ ሆድቃችሁ ነው። አንጀት እየደረቀ ይሄዳል በኋላ ላይ። በተለይ ይሄ አንጀታችን ውስጥ ያሉ ለምግብ መፈጨት ስርዓት አስፈላጊ የሆኑ ባክቴሪያዎች አሉ። እነዚያ ባክቴሪያዎች በውሃ እጥረት ሰውነታችሁ ላይ ውሃ እጥረት ሲኖር እየቀነሱ ይሄዳሉ። በዛ ጊዜ ይሄ የምግብ መፈጨት ስርዓታችሁም የተዛባ ይሆናል። ከፍተኛ የሆድ ድርቀትም እንዲያስቸግራቸው ያደርጋል። በነገራችን ላይ የሆድ ድርቀት ያለባችሁ ሰዎች ውሃ በደንብ መጠጣት ፈሳሽ በደንብ መውሰድ መቻል አለባቸው። አንደኛው ለሆድ ድርቀት የሚያጋልጥ ይሄ የውሃ እጥረት እንደሆነም መታወቅ መቻል አለበት። ስለዚህ አንጀታችሁን ለማለስለስ የምግብ መፈጫው ስርዓታችሁን ለማቀላጠፍ፣ በአጠቃላይ ከዚህ ከሆድ ዕቃ ከአንጀት ጤና ጋር ተያይዞ ውሃ አስፈላጊ ነገር ስለሆነ ለሆድ ድርቀትም እንዳትጋለጡ ውሃ መውሰድ አለባችሁ። ነገር ግን ሌላኛው ይሄ የሆድ ድርቀትም ራሱን ችሎ ከውሃ እጥረት ጋር የሚመጣ እንደሆነ መታወቅ አለበት። ሌላው የሽንት መደፍረስ፣ መጠን መቀነስ፣ ይሄ በግላጭ የምታዩት ምልክት ነው። አሁን ውሃ በደንብ የሚጠቀሙ የሚወስዱ ሰዎች በተደጋጋሚ ሽንት የመሽናት ሽንታቸውንም ሲሸኑ ጥርት ያለ ሽንት ብዛት ያለው ሽንት ይሆናል። በተቃራኒው ደግሞ ሰውነት ላይ ብዙ ውሃ ማጠጡ ብዙ ፈሳሽ የማትወስዱ ከሆነ ሽንታችሁ አንደኛ በመጠን በጣም ያነሰ ይሆናል። ሁለተኛ የደፈረሰ ይሆናል። ጥርት ያለ ጤናማ የሽንት ከለር አይዝም። በጣም ድፍርስ ያለ መጠኑ የቀነሰ ፣ እንደዚህ ከሽንት ጋር ተያይዞ ኖርማል ያለመሆን ነገሮች አሉ። ይሄም ከውሃ እጥረት ጋር ተያይዞ በግልጽ ማየት የምትችሉት ምልክት ነው። እንግዲህ እንደ አጠቃላይ እነዚህ አሁን የነገርኳችሁን ነገሮች ሰውነታችሁ ላይ የምታስተውሉ ከሆነ የውሃ እጥረት ስላለባችሁ ውሃ በደንብ መጠቀም አለባችሁ። አንድ ሰው በቀን ምን ያህል ውሃ መውሰድ አለበት ከዚህ ቀደም በተደጋጋሚ ቪዲዮዎች ላይ ነግሬያችኋለሁ። በተለይ አሁን ቁጭ ብላችሁ የምትውሉ ይህን ያህል እንቅስቃሴ የማታደርጉ ማያልባችሁ ብዙም ማትንቀሳቀሱ ሰዎች በቀን ከአንድ ነጥብ አምስት እስከ ሁለት ሊትር ውሃ ብትወስዱ መልካም ነው። ነገር ግን ስፖርት በከፍተኛ ሁኔታ የምትሰሩ ስራ አድካሚ የሆነ በጣም ውጣውረድ ውረድ ያለው ይሄ እንቅስቃሴ ያለው ስራ የምትሰሩ ሰዎች በቀን ሶስትም አራትም ሊትር ውሃ መጠጣት አለባችሁ። ስለዚህ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት ይኖርባችኋል ማለት ነው። ዶክተር ዮናስ ነበርኩ። ሐሳብ፣ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል እያስተምራል እምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ